ስራ ስራ አላቆምልም ሌት ተቀን እየሰራን ነው። አራት ሰዓት አገልግሎት ታካሚ ደንበኛችን እያገለገልን ነው ያለ ነው። ስራውን እየሰራ ጥያቄ የጎደለ ነገር ካለ ጠይቆ ጥያቄ ካለ ስራውን እየሰራን መጠየቅ ያለበት ኃላፊነቱ ወይም የተገባውን ቃል መፈጸም መንግስት የጥያቄያቸውን በአግባቡ አስተናግዶ በተገቢው ምላሽ መመለስና ጥያቄው በአቅም ልክ ባለው አቅም ልክ መንግስት ደግሞ ነሱ ይላሉ እንጂ ስራ አቁሞ ስራን እየበደሉ ህብረተሰብን እየበደሩ ወይም መንግስት ገቢን እያቋረጡ ገቢ መጠየቅ ተገቢ አይደለም እባላለሁ። መሀመድ እባላለሁ። የምንሰራው ቦሌ ቡልቡላ ወረዳ 12 ጤና ጣቢያ ነው። የምንሰራ ስራ ገበታችን ላይ ነው ያለ ነው። እንደ ወትሮ ስራችንን ማህበረሰቡን እያገለገለ ነው የምንገኘው። አንድም ቀን ስራ ማስተጓገል የለም፣ ስራ ማስተጓገል የለም። እንደምታዩት ክፍሉ ሁሉ ሙሉ ክፍት ነው፣ ስራ ላይ ናቸው። አመሰግናለሁ። ምሰታው እባላለሁኝ። ቦሌ ቡልቡላ ጤና ጣቢያ ስራ አስኪያጅ ነኝ። እንግዲህ አጠቃላይ ሰሞን አጠቃላይ በጤና ሙያ ትንሽ ላይ እየተደረገ ያለው ዘመቻና ጥያቄ ምናልባት ከጥያቄው ስንነሳ ጥያቄው አግባብነት ያለው ቢሆንም እየተደረገ ያለው ሙመንት ግን ትክክል ነው ብለን አናምንም። እንደ ቡልቡላ ጤና ጣቢያ አጠቃላይ ምክንያቱም ጥያቄ መጠየቅ ያለብን ስራ እየሰራን እንጂ፣ ስራ ቁመን ተገልጋይን እያጉላላን የሰው ሕይወት እየጠፋ እኛ ሰልፍ ላይ መሆን የለብንም ብለን እናምናለን። አጠቃላይ ከሰራተኛው ጋር የጋራ አድርገን እየሰራን ያለነው ምንም አይነት የቀረ ሙያተኛም የለንም። በጥሩ ሁኔታ እያገለገልን ነው ያለ ነው ማለት ነው። ሰላማዊ አገልግሎት እየሰጠን እንገኛለን ማለት ነው። ለጤና ሙያተኞች የማስተላልፈው መልእክት ጥያቄዎቻችንን በመድረክ ብናደርገው በውይይት ቢሆን ጥያቄዎች እንዲፈቱ እንጂ። መንግስት ማድረግ የሚችለው የሚችለውን ነው ማድረግ የሚችለው ሀገሪቷ ካላት አቅም ማድረግ የምትለውን ብቻ ነው ማድረግ የምትለውና እንደዚህ አይነት ነገሮች ሲኖሩም ምናልባትም መልሶች ቢኖሩ የተለያዩ መድረኮች ቢፈጠሩ የተሻለ ይሆናል ብዬ አስባለሁ። ክብረ ዲስ እባላለሁ። የቡልጉለት ጤና ጣቢያ ሜዲካል ዳይሬክተር ነኝ። እንደኛ ተቋም ያው ዞር ዞር ብላችሁ እንዳያችሁት ኖርማል ሩቲን የሆኑ ስራዎች እየተሰሩ ነው። ምንም የተስተጓጎለ ነገር የለም። ከባለሙያዎቻችን ጋር ተነጋግረን ሕዝብን ማገልገል ነው የኛ ኃላፊነት እና እያገለገለ ነው የምንገኘው። በእኛ ተቋም ምንም የስራ ማቆም አድማ የለም፣ የእኛም አቋም አይደለም ብዬ ነው የማስበው። ምክንያቱም ደስ ጥያቄ ጠየቀን፣ መልስ ከመንግስት እንጠብቃለን። ስራን ማቆም የሚመለስ በጉልበት የሚመለስ ጥያቄ የለም። ዲሞክራሲ ባለበት ሀገር ከመንግስት በአግባቡ ጥያቄውን እንጠብቃለን። ስራዎቻችን ግን እየሰራን ነው። አገልግሎት አሰጣጣችን ከዚህ በፊት ከነበረው በጣም የተሻለ ነው። ኤስቢኤፈር የሚባል እንትን እየተገበረን ነው እኛ ጋር ከአንድ ሰዓት ተኩል ቀድሞ አገልግሎቱን መስጠት ጀምረናል። በጣም የተሻለ ነው። ቅርብ ጊዜ ነው የጀመርነው አሪፍ ኢኒሼቲቭ ነው። ተገልጋዮችም በዛ ሰዓት መጥቶ ተገልግሎ ኢቭን ወደ ስራቸው በጊዜ ይሄዳሉ ማለት ነው። እሱን በደንብ እየሰራን ነው። ጥሩ ውጤት አይተንበት፣ ሌሎች ተቋማት ያው ከኛ ልምድ መውሰድ ይችላሉ። ጥሩ የሆነ ልምድ አለን ብዬ ነው የማስበው። ቅርብ ቢሆንም በደንብ እየሰራን ነው። ሌሎቹም ከኛ ይሄን ልምድ ወስዶ ለሕብረተሰብ አገልግሎት መስጠት መቻል አለባቸው።